እዝራ እጅጉ እባላለሁ። ያው የሕይወት ታሪክ ሰናጅ ነኝ እና ያው የሴቶችንም ታሪክ በመሰነድ እታወቃለሁ። እንግዲህ ያው እናትነት ሲባል ያው የራሴ እናት ትታወሰኛለች። ከዛ ውጭ ደግሞ በየትኛ ሙያ ውስጥ ያሉ ሴቶችም ሆኑ ወንዶች እናት አላቸው። የፈጠረቻቸው ያሳደገቻቸው ያማጠች የወለደች ያሳደገች ከዚያ ደግሞ ያጠባች እያለ እያለ ደቆም ነገር የምታበቃ አንድ እናት አለች። ደግሞ መልሳ ደግሞ ከወለዱ በኋላ አለምሳሌ የኔ እናት የኔን ልጆች ተሳደጋለች። ሳላ ጠዋት ራሱ ቅድም ሄጄ ቤቷ ሰላም አልከኝ ሙሉ ስትለው ነበር። የኔ ልጅ ማለት ነው 14 አመቱ ነው። ስለዚህ እናት ለልጇም ለልጅ ልጇም እድሜዋ እስከፈቀደ ድረስ የምትሳሳ ነች። ለእኔ ግን እንደ ታሪክ ሰናጅ ከሚገርሙኝ ነገሮች አንዱ ኢትዮጵያ ውስጥ በየትኛው ሙያ ውስጥ አንድ ስኬታማ ሰው ካገኘሽ ከጀርባው እናት አለ። የፕሮፌሰሩም፣ ዶክተሩም፣ የጠቅላይ ሚኒስትሩም እናት ነች እና ግን በበቂ ሁኔታ ታሪኳ ተሰንዷል፣ ማንነቷ ወጥቷል ብዬ አላስብም። ብዙ ሰዎች ሁነት አዘጋጅተው መጽሐፍ ምርቅ አዘጋጅተው ምን ያህሎቹ ናቸው እናታቸውን የክብር እንግዳ ወይም ጋስ ኦፍ ኦነር የሚያደርጉት በጣም ሬር ነው። ወይ እናት አይናፋርት ሆናለች። ግን በምንም መንገድ ይሄን ሀሳብ አያስቡት። አንድ ጓደኛዬ መጽሐፉን ሲያስመርቅ የዛሬ አመት ከዛሬ አመት ግንቦት ላይ ታምራት አይሉ እንደዛ አድርጓል። እናቱ የእለቱ የክብር እንግዳ አድርጓል። ስለዚህ የእናቶች ታሪክ በበቂ ሁኔታ አልተጻፈም። ጥሩ ምሳሌ ያደርጋል። አፄ ሚኒሊክ ዘመነ መንግስት ጊዜ ከአፄ ሚኒሊክ ጋር ሆነው ሲዋጉ የነበሩ ሲያቀብሉ የነበሩ ሴቶች እናቶች ታሪካቸው ተጻፈ? ታሪክ አታገኝም። ስለዚህ አሁን በአሁኑ ዘመንም ደሞ በመመጭበት ጊዜ ምንድን ያደረጉት ምንድን ነው አይሽ ብዙ ጊዜ እናት ሚናዋ ብዙ ጊዜ የቤት መቤት። ስለዚህ ብዙ ጊዜ ደግሞ የወንዱ ሚና ቢሮ መውጣትና ምናምን ስለሆነ አስተዋጽኦ የሚያደርግ እሱ ይመስለናል። ብዙ ጊዜ እናት ስራዋ ምንድን ነው ሲባል ልጅ የቤት እመቤት ነው። ግን የቤት እመቤትም ስራ ነው። ምክንያቱም ልጅ ነገ ዶክተር የሚሆነውን፣ ፕሮፌሰር የሚሆነውን፣ ሳይንቲስት የሚሆነውን ልጅ እዚህ ጋር ፕሪፔር እያደረገች ነው። ይሄ ደግሞ ትልቅ ስራ ነው። ደግሞ አራት ዓመት አይደለም አምስት ዓመት አይደለም አስራ ስምንት ዓመት አስቢ፣ ልጁ ዩኒቨርሲቲ እስከሚገባ ድረስ፣ ዩኒቨርሲቲ ከገባም በኋላ እንደ ኢትዮጵያ ባህል ተመልሶ ደግሞ እንደገና እስከሚመረቅ ደግሞ ሲመረቅም አብራው ነው የምትሆነው። ሲያገባም አብራው ነው አንድ ላይ ስለሆንም ግን ሰላም አላልከኝም። የአንዳንድ ጊዜ ስራ በጣም ወጥሮኝ ስገባ ሰላም አላልከኝ ትለኛለች እና ይሄ እናትን ዋጋዋን ከፍ ያለ ነው እያስባለሁ እና በበቂ ሁኔታ አልተነገረላትም እያስባለሁ። ኦልሬዲ አድርግ ያለው ኦልሬዲ አሁን በሚዲያ የሚዲያ ሰዎችን ነው እስካሁን እየሰሩ ያሉት በአብዛኛው። ና በአራት ዓመት ጊዜ ውስጥ የመቶ አራት እናቶችን የሚዲያ ሰዎች ሆነው፣ ግን አንዳንዶቹ እናት የሚሆኑ በጣም ጥቂት ናቸው፣ ያላገቡት ያንግ ስለሆኑ ብዙዎቹ ያገቡ ናቸው። ብዙዎቹ እንደ አጋጣሚ ሆኖ የሰራዋቸው በሙሉ ያገቡ ና የወለዱ ናቸው፣ እናት የሆኑ ናቸው። የሚዲያ ባለሙያዎች በአራት ዓመት መቶ አራት እናት ማለት መቶ አራት የሚዲያ እና የቲያትር ሰዎች ታሪክ ሰርቻለሁ በአራት ዓመት ጊዜ ውስጥ ግን እኔ ማየው እነዚህ የወጡትን አይደለም ስራ የሌላቸው የቤት ማ ቤት እናቶች ለምሳሌ እኔ እናት የቤት ማ ቤት ነች 46 ዓመት የተወሰነ ጊዜ አንድ አስር ዓመት ምናምን ውጭ ተነግድ ነበረ ግን አሁን በምታይበት ጊዜ የስራ መደቧ የቤት ማ ቤት የሚል ነው እንጂ እሷ ምን ታሪክ ሲጻፍ ብትባል ምን ታሪክ አለ ነው የምትለው እኔ ግን በዚህ አላምነ ኢትዮጵያ ፍርታለች እኔ ያሳድጋል እኔ እኔ ማሳደግ ራሱ የስራ መደብ ነው። ደግሞ ማሳደግ ደግሞ እስከ 18 ዓመት አይደለም እስከ 40 እስከ 50 እስከ 60 እስከ መጨረሻ ድረስ እኔ አስታውሳለሁ አያቴ አባቴን እስከ 60 ዓመቱ ድረስ እንደ ልጅ ነበር፣ ይሄን ጠጣ፣ ይሄን በላ። ስለዚህ እናት እስከ ሽንግል ድረስ አብራሽ የምትሆነው አብራኝ የምትሆነው የማንን ሰው የምትሆነው እና እኔ የእናቶች ታሪክ የሚል አለኝ ፕሮጀክት። እናቶች ለብቻ ማለት የተማሩ ሳይሆኑ ወይም ደግሞ ትምህርታቸውን እስከ አስር ስከ ሰሮትም ኢቭን ዲግሪ የሚኖራቸው ግን አብዛኛውን ጊዜያቸውን ልጅ በማሳደግ ያሳለፉ። ለምን ቤት ውስጥ ልጅ ማሳደግ ስራ ነው። አለምሳሌ የእኔ ባለቤት ጠዋት ነሳለች፣ ስራ አላት የራሷ፣ ለልጆቹ ምግብ ሚናዋን ትወጣል። እኔ ሳስበው ከወንድና ከሴት ትልቁ የቤት ኃላፊነት ያለው ኢትዮጵያ ውስጥ በተለይ ሴቷ ጋር ነው ራሷ ወልዳ አመጣ አጥርታ ትምህርት ቤት መስቃቃ ወስዳ እንደገና መልሳ እንጃ፣ እኔ በጣም ይገርመኛል። ምን ሸክም እንደቻሉ ወጣትም ሆነው በኔ የኔ ባለቤት ሰላሳዎች ወጥ ትችለቻለ አርባዎቹ መጀመሪያ ላይ ነች፣ ግን እሷም ቀላል አረ ለሚነዋ እና እነዚህ ሙሉ ሰዎች ያማከለ ታሪኮችን ደግሞ ወደፊት በየዘርፉ ያሉ ደግሞ የእኛ እናቶች ብዬ የቀደኝ ይህን እናት አርአያ የሚሆኑ በስነ ምግባራቸው በቃል ደዋቂነታቸው እያደረግን እንሰራለን። አሁን ማማዘናሽ ስለታያቸው በቃ የሚገርሙ እናት ናቸው። እናት ደግሞ ለመባል ግዴታ መውለድ የለባቸው አይሽ፣ ካሳደጉ ራሱ እናት ናቸው። እናትነት ማማጥ መውለድ ብቻ አይደለም። የልጆች የእህታቸውን ልጆች፣ የሰፈር ልጆችን፣ ጎረቤትን ካሳደጉ እናት ናቸው አይደል። መወለድ ራሱ ትልቁ ነገር መወለድ ስላልሆነ ማለት ነው ይሄንን እኛ እንግዲህ እኛ ድርጅት ተወዳጅ ሚዲያና ኮሙኒኬሽን ታሪክን የሚሰንድ ተቋም ነው። በሚዲያ በስነ ጽሑፍ በቲያትር በፊልም በሚሊተሪ በተለያየ ዘርፍ ለሀገር ያበረከቱ ሰዎችን ነው የምንሰራው። እስካሁን በአራት ዓመት ጊዜ ውስጥ ከአራት መቶ ሰላሳ በላይ ሰዎችን የህይወት ታሪካቸውን በተወዳጅ ዊኪፒዲያ በሚለው ድረገጻችን ሰርተናል። በመጽሐፍ ደግሞ ሁለት መጽሐፎች ቮሊዩሞችን አወጥተናል። ከዛ ውጭ ደግሞ ሀያ አንድ መጽሐፎችን አሳትመናል፣ የህይወት ታሪክ። ከነዚህ ውስጥ የሴቶች ታሪክ በጣም ኦልሞስት የለማ ትችያለሽ። በመጽሐፍ የወጣ ለብቻ፣ ወይ ቅድም ያልኩሽ አጫጭር አራት አራት ገጽ ነው፣ ወደ መቶ ምናምን ያልኩሽ፣ ግን ለብቻ በመጽሐፍ የወጣ ህይወት ታሪክ እስካሁን የለም። ዶኪሜንታሪ ግን አንድ ሶስት ዶኪሜንታሪዎችን ሰርተናል። በቃ የእኛ ድርጅት ሙሉ ለሙሉ የህይወት ታሪክ ነው የምንሰራው። ስለዚህ አየሽ በየክፍለ ሀገሩ በአርማዶ ያሉ ረዥም ዓመት በደርግ ዘመን ሸሽተው የወጡ በተለያየ ምክንያት ብዙ ዩኒቨርሲቲዎች የሚያስተምሩ ሴቶችን አሉ እነሱን ታሪካቸውን ለመሳት እቅዳለን። ለእኛ ታሪክ ስንሰንድ ችግር የሚሆንብት ነገር አንደኛ አብዛኛው ሰው የራሱ ታሪክ የለውም። የተወለደበት ዓመተ ምሕረት እርግጠኛ አይደለም። ወይ ዓመተ ምሕረቱን ያውቅም ወይ ወሩን ትክክለኛውን ያውቀው። የሰራቸውን ስራዎች በትክክል አያውቃቸውም፣ ወይም ደግሞ ቆጥሮ አይይዝም። ለምሳሌ በአንቺ ሳለ ባንቺ ሙያ ውስጥ 10 አመት ብትሰሪ አምስት አመት ብትሰሪ፣ በአምስት አመት ጊዜ ውስጥ ምን ያህል የቴሌቪዥን ፕሮግራሞች ሰራሽ የሚለውን ቆጥሮ ጽፎ የመያዝ ካልቸር የለም። ሁለት ደግሞ እኔ የሚጻፍ ነገር ያለኝ ብሎ ብለን አናስብ። ኦልሬዲ ቅድሚያ የምንሰጠው ለሌላው ነው። አይ እከሌ ከእኔ ተሻለ። ባህላችን ራሱ ገዳይ ባህል ነው። ሌላውን ነው ድሪም ስጠው እንጂ እኔ አቃለሁ የሚል አለ ብዙ ሰው እንደሆኑ ኢትዮጵያ ውስጥ የጋን ውስጥ መብራት ነው ያቃል ግን ይደበቃል። ደፋሮች ግን ይወጣሉ። እሺ የሚያውቁ ሰዎች የሚችሉ ሰዎች ስለሚደበቁ እ እኛ የገጠመን ባለፉት አራት ዓመታት ጊዜ ውስጥ ከአንድ ሺህ በላይ ስም መቶ በላይ ሰዎች ጠይቀን ፈቃደኛ የሆንዝልን ሰዎች ወደ አራት መቶ ምናምን። በእርግጥ ግማሽ ቀላል አይደለም። ግማሹን አሳክተነዋል። ግን አራት መቶ ሰው በጨራሽ ኔ ከዚህ ነገር ውስጥ ልገባ አልፈልግም እኔ የሚጻፍ ነገር የለም የሚል ትህትና አለ። ሁለት ደግሞ የምርም ያልሰሩ ሰዎች ደግሞ አሉ። አንዳንዶች የምርም ስታስብ እዛ ሀሳብ ኢትዮጵያ፣ እናቶች በዚህ ትጋት ቀጥሉ። አሁንም መከበር ያለባችሁ ስለሆነ እኛም ስለምናከብራችሁ በትጋታችሁና ልጅ በማሳደግ ብቻ ሳይሆን ለሀገር በአንድ ነገር በማበርከት እንድታወቁ መልካም ነገር እመኝላችኋለሁ ማለት